እንግዲህ በምስራቅ አርሲ የደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብተዋል። ትላንትና ምሽትም እንዲሁ ሶስት ኦርቶዶክሳውያን በአሰቃቂ ሁኔታ ተገለዋል። የ30 ዓመት የ40 ዓመትና የ5 ዓመት እድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የሁለት ዓመት ህፃን ልጅ ጀምሮ የ76 ዓመት አዛውንትን ታክሎበት አስራ አራት ኦርቶዶክሳውያን ሞተዋል። ትላንትና ምሽት እንዲሁም ደግሞ ሶስት ኦርቶዶክሳውያን ተገለዋል። አራት ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያለቁ ይገኛሉ። አስራ አራቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትላንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትናንትና ምሽት በአራት ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው። በሸርካ ወረዳ በሄላ ዘንባባ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳቸው የ30 ዓመት ማሞች ደረቤ የተመላለ፣ 30 ዓመቱ ግዛው ከተማ የተባለ፣ 40 ዓመቱ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ አራት ኦርቶዶክሳን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደርቤ ከተማ ተክሉ በሀይሉ አበባውና ሲሳይ ከተማ የተባሉ ኦርቶዶክሳያን ናቸው። ሶስቱ በዛ እለት ስርዓተ ቀብራቸው ተፈጽሞላቸዋል። አራቱ ግን እስካሁን ድረስ መሞታቸው እና መኖራቸው አልታወቀም። ሁላችንም ለአርሲ ኦርቶዶክሳውያን ሀዘናችንን ጸሎታችን እንድናደርስላቸው ጠይቃቸዋለሁ። ለብዙዎች ዚያስ ይህን ቪዲዮ ሼር ማድረጋቸው